አቶ ለኮ ቤት ገዛላቸው ለእነማ ለእነተሰ ለባለቤቴ? በነገራችን ላይ አይደለም ለእንደ አንቺ አይነቱ ለየትኛውም ሴት የሚሰጥልብ የለኝም። እሺ። አንድም ቀን ለእኔ ጥሩ ፊት አሳይታ ናቸው። ቀን ቆይ፣ ይሄን ያህል ምን አድርጊያት? ምናልባትም ብልግናሽ እንዳይጋባበት ሰክታ ይሆናል። እኔ ባለጌ ልጅ አይደለሁም። እሺ፣ ከዚህ በላይ ብልግና አለ? እንደ ቢቃላ በሆድሽ ይዘሽ አባትሽን አንገቱን ከማስደፋት በላይ ምን ብልግና አለ ወይዘሮዝናሽ አፍሽን ብሰበስቢ ነው የሚሻልሽ። አሁን ይህ ልትናገሪኝ ናቸው። በአንድ ጥሪ ነው ምስጥርሽን ዘረግች። ስለ ዳግም ነው እያወራሻለሽ። ቆይ ይህን ጉዳዩን ማንሳት ለምን አስፈለገ? ልብ ወደዛ ሴት እየተመለሰ ዋሉ ነ ታርቀናል ያልኩት ውሸት የሚመስልሽ? እማም እንደምታ ያላቅ ግን በቅርቡ አምራን ማግባት አይቀር ስለየትኛው መልካምነትሽ ነው እያወራሻለሽ? እንዴ ምናያችን የእርማያ ስንቅምጥ ራሴ ደውዬ አይደለም ልጌ የተጫወቱብሽ መሆኑን ያሳወቅኩሽ። ያንንም ቢሆን ያደረግ ሽው ሆን ብለሽኔ ለመጉዳት ነው

ያኔ ካየሁሽ ጀምሮ ከሆስቴል የምትወጪ። ምን ፈልገህ መጣህ እንዴ? አትከታተለኝ አላልኩህም እንዴ? ከዚህ በኋላ ብትከታተለኝ ለፖሊስ ነው ሽማ። ቆይ ለምንድን ነው በተደጋጋሚ ከም ኮኮ ኤርሚያስ ዳግም ኑሐሚን እርጉዝ መሆኗ ቢያቅ ራሱ ምን አስቦ እንደሆነ ግልጽ ባይሆንም መጀመሪያ ካየሁሽ ቀን ጀምሮ ለምን እንደሆነ ባላውቅም ተመችተሽኛል ያለ ወደ ሷ ጠጋጠጋ እያለ ነው። ይሄ ነገር ደግሞ ኑሐሚ ለራሱ ጥያቄ ፈጥሯል። ጠጋጠጋ ለማለት የቸኮልክ አልመሰለህም እንዴ እያለችው ነው። ይሄ ነገር ደግሞ በሌላ በኩል ኤርሚያስን ራሱ ረብሾታል። ባለፈውም እሷ ራሷ ልታጠፋ የነበረ ጊዜ አብሮ አይቷቸው ነበር። ዛሬ ደግሞ መናፈሻ ቦታ ኑሐሚን ስትቀመጥ ዳግም መጥቶ አጠገቧ ተቀምጦ ነበርና ይሄ ነገር ትንሽ ኤርሚያስ ረብሾታል። ቆይ ለምንድን ነው እሱ በተደጋጋሚ ሚስቴ ጋር የማይህ እያሉ ነው ማለት ነው። ይሄ ነገር ደግሞ ኑሐሚን ችግር እንደሚፈጥር ስለምታውቅ ሁለቱንም ለመገላገል እየሞከረች ነው። ኤርሚያሳው ኑሐሚንን ለምንድን ነው ከሚስቴ ጋር የማይህ ያለው የሆነ ቀን ይቅርታ ታደርግልኛለች፣ ይቅር ትለኛለች፣ ወደ በፊት ማንነታችን እንመለሳለን የሚለውን ነገር አሁንም ቀጥሎበታል። ኑሐሚን በእርግጥ በመሃል ልጁን አስወጥቼዋለሁ፣ አስወርጄዋለሁ፣ ስለዚህ የአንተ ነገር እኔ ጋር የቀረ ምንም የለም፣ ሁለተኛ አጠገቤ አትድረስ፣ አንተም የራስህን ኑሮ መስርት ብትለውም ኤርሚያስ ደግሞ መጀመሪያ ደንግጦ ቢሆንም ያንን ነገር ሊቀበላት አልቻለም። በተለይ ደግሞ እሷ ወደ መኝታ ክፍል ገብታ ያንን ነገር እያለቀሰች ለሱ ያለችው ነገር ውሸት እንደሆነና እዛው ደግሞ ጸሎት እያደረገችና ፈጣሪዋን እኔ እሱን ለማናደድ ነው እንጂ ይሄንን ነገር ለማድረግ ፈልጌ አይደለም ልጄ ላይ ለመጨከን ፈልጌ አይደለም የሚለውን ነገር ኤርሚያስ በራሱ ጆሮ ሰምቷልና ይሄ ነገር ደግሞ በጣም አስደስቶታል። መጀመሪያ ራሱ ኑሐሚንን አንቺ ኮ ይሄንን ነገር እንደማታደርጊ አውቃሉ ብሎ እሷ የነገረችውን የውሸት ዜና አላምን ቢላት ራሱ ኑሐሚን ደግሞ አመንክም አላመንክም አድርጌዋለሁ ብላ ነበር ኤርሚያስ ደግሞ ጸባይዋን ስለሚያውቃት ያንን ነገር አታደርግም ብሎ ነበር። እናም ደግሞ እሱ እንደጠረጠረው ራሱ ኑሐሚን ያንን ያለችው እሱን ለማናደድ ወይ ደግሞ እሱን ለማበሳጨት ነው ያለችው እንጂ በዛ ልክ ልጇ ላይ ጨክና ልጇንም ራሷንም ለማጥፋት አልሞከረችም ማለት ነው። በእርግጥ ባለፈው አባቷ ተሰማ አንቺ ለኔ እርግማን የሆንሽብኝ ሰው እንዴት እርግማን ይወልዳል ብሎ ያንን ቃል ከተናገራት በኋላ በራሷ በጣም ተስፋ ቆርጣ አባቴ እንደዚህ ይናገረኛል ብዬ ጠብቄ ባላውቅም ዛሬ ደግሞ ከሱ ያልጠበኩትን ቃል ተናገረኝ በሚለው ነው እዛ ጋ ራሷንም ልጇንም ለማጥፋት ያሰበችው ያ ደግሞ ዳግም ደራሽነት እሱ እንዳይፈጠር እሷ ራሷን እንዳታጠፋ ታድጓታል ማለት ነው። በእርግጥ እዚ ጋር ኤርሚያስ ብዙ ነገር አጥፍቷል። በብዙ ነገር ኑሐሚንም በድሏታል። ከሁሉም ነገር ደግሞ እሷ የተናገረችው ዛሬ በሴቶች የምታገኘውን ገንዘብ ምን አድርገ ነው ምናም ብላ እሱ የሚሰራውን ስራ ለመጥቀስ ሞክራ ነበር። ከሴቶች የሚያገኘውን ኮሚሽን ማለት ነው። ኤርሚያስ ደግሞ እዚ ጋር አሁን እያላት ያለው አንቺ ኮ እያወራሽ ያለሹ ስለ በፊት ኤርሚያስ ነው። አሁን እኮ እኔ ተቀይሬ ያለሁ አይንሽን ግለጪና ይህን እያላት ነው። ያ ማለት ደግሞ ኤርሚያስ በፊት የሚሰራቸውን ያ የሚደብሩና ጥሩ ያልሆኑ ስራዎችን ትቶ አሁን ላይ ወደ ማንነቱ ተመልሶ ወደ ጥሩ ሰው ተመልሶ ብቸኛው የሱ ፍላ የሚያጎት የኑሐሚን ይቅርታና ከእሷ ጋር አንድ ላይ ሆኖ ወይ ደግሞ ከእሷ ጋር ተጋብቶ ልጃቸውን ወልዶ አንድ ላይ ማሳደግ እንደሚፈልጉ ቢነግራትም ኑሐሚን ደግሞ ይሄን ነገር ልትቀበለው ወይ ደግሞ ልታምነውም አልቻለችም። በእርግጥ እሷ በዚህ ፍጥነት ወይ ደግሞ ይቀየራል ብላም አልገመተችም። ያለችውም እሷ እዛ ጋር የተናገረችው እኔ የማውቀው አንድ ኤርሚያስ ነው፣ ከዚህ በፊት የማውቀው ኤርሚያስ ልቤንም፣ ማንነቴን ሁሉ ነገር ሰጥችው አንዴ ገሎኛል፣ ይሄንን ኤርሚያስ እኔ አላውቀውም ብላ እዛ ጋር ደግሞ እሷ ያየችው የሰማችው ስለ ስራዎቹ እሱ የሚሰራቸው ደባሪ ወይ ደግሞ አጸያፊ ስራዎች ነው ለመዛጋ በዛ ለተናካው ሞክራ ነበር ግን ኤርሚያስ አሁን ላይ ተቀይሯል። ለዛም ነው በዚህ ልክ በሷ ተስፋ ሳይቆርጥ ቆርጥ ለይኩን ሌኩንጋ ወይ ደሞ ሌላ ቦታ ስትራሱ ደጋግሞ እሷን እየተከተለ አሁንም ዛሬም እሷን ይቅርታ እየጠየቃት ያለው ማለት ነው። ይሄ ነገር ግን የጊዜ ጉዳይ ነው እንጂ ኑሐሚን አንድ ቀን ለኤርሚያስ ይቅርታ ማድረጓ አይቀርም ማለት ነው። በርግጥ ተሰማን ባለፈው የሆነ ነገር ተናግሯታል። ከዛ ልጅ ጋር ወይስ እንዴት ነው ብሎ ጠይቋት፣ እሷ ድጋሚ ከሱ ጋር አልገናኝም የኔና የሱ ነገር እኮ ለአንዴና ለመጨረሻ ጊዜ አብቅቷል ስትለው ተሰማ እዛ ጋር ሊላት የፈለገው ይሄ ልጅ እኮ ተወልዶ ማደጉ አይቀርም ብሎ ልጁ ከተወለደና ካደገ በኋላ የአባት ጥያቄ ማንሳቱ እንደማይቀርና አባት የት አለ የት ነው የሄደው ብሎ ኑሐሚንን መጠየቁ ስለማይቀር ተሰማ በዚህ ነገር ኑሐሚንን ሊናገራት ፈልጎ ነበር እሷ ደግሞ አሁንም ድረስ ንዴት ላይ ስለሆነች በኤርሚያስ ስለተናደደች እያለች ያለችው ይቅርታ አላደርግልህም የኔና ያንተ ነገር አብቅቷል አንተም የራስህን ኑሮ መስርት እኔን ተወኝ እኔም የራሴን ኑሮን ልኖር እያለች ነው እንጂ የጊዜ ጉዳይ ነው እዚህ ጋር አንድ ቀን ለኤርሚያስ ይቅርታ ማድረጓ አይቀርም ማለት ነው በእርግ ሁን ተሰማ ከህመሙ ወይ ደግሞ ህክምናውን ከጨረሰና ወደ ጤንነቱ ከተመለሰ ስለዚህ ጉዳይ ቁጭ ብሎ ማውራታቸው አይቀርም። እዛ ጋር ኤርሚያስ በጥፋቱ ተጸጽቶ ደጋግሞ እሷን ይቅርታ መጠየቁን ተሰማ ከሰማ በኋላ እዚህ ጋ ደግሞ ኑሐሚን አባት ያሌለው ልጅ ወይ ደግሞ ህይወቷ ተበላጭቶ ብቻዋን ልጁን እንድታሳድግ ስለማይፈልግ ከኤርሚያስ ጋር አስታርቆ አንድ ላይ የሚሆኑበትን መንገድ መፍጠሩ አይቀርም ማለት ነው። ተሰማ እስካሁን ድረስ ለልጁ ጥሩ ነገር ስለሚመኝ ማለት ነው። በእርግጥ እሱ ስለ ኤርሚያስ የሰማው ነገር አለ። በፊት ላይ የሚያውቀውን ኤርሚያስና በመሀል ደግሞ ኑሐሚንን የጎዳትን ኤርሚያስ ሁለት ነገር ተምታታበት። የሆነ ወቅት ላይ ኤርሚያስ እሱን ለማሳከም ለነሱ ጥሩ ሰው፣ ደግ ሰው ሆኖ ወደ ቤቱ አስገብቶ እያኖራቸው ነበር። እናም ደግሞ የተሰማን ህክምና ራሱ እየተከታተለ ሲያሳክም ነበር። ለካ ይሄ ልጅ ጥሩ ነው ብሎ ያን የተሰማ የመጀመሪያ ግምቱ ስህተት እንደሆነ አውቆ ነበር። እሱ መጀመሪያ ላይ ኤርሚያስን ሳያው ራሱ የአዲስ አበባ ወንዶች እንደዚህ ናቸው፣ ተጠንቀቂ፣ ሊያታልሉሽ፣ ሊጎዱሽ ይችላሉ ብሎ ከመጀመሪያውኑ ለኑሐሚ ነግሯት ነበር። እናም ደግሞ በመሀል ኤርሚያስ መጥቶ ጥሩ ሰው ወይ ደግሞ ደግ ሰው ሆኖ የሱን ልብ ገዝቶት ነበር። ተመልሶ ደግሞ የኑሐሚን ልብ እሷ አርግዛ ራሱ እሷን ጥሏት ሄዷል የሚለውን ነገር ነበር ያሰቡ። እዚህ ጋር ደግሞ ኤርሚያስ ተጸጽቶ ወደ በፊት ማንነቱ ወይ ደግሞ ወደ ጥሩ ሰው መሆን ከተቀየረና እዚጋ ኑሐሚንን መካስ እፈልጋለሁ ብሎ ለተሰማ ከነገረው ተሰማ ሁለቱንም አንድ ላይ ማስታረቁ አይቀርም ማለት ነው። ለይኩን ራሱ ይሄን ነገር ሲሰማ ሊያግዛቸው ይችላል። ለይኩን አሁን ላይ እያደረገ ያለው በብዙ ነገር ኑሐሚንና ተሰማን እየደገፋቸው ነው። ቤት ተከራይቶላቸዋል። ከዛ ቀጥሎ ደግሞ የተከራዩት ቤት ሊሸጥ ስለሚችል በዛው ቤቱን ደግሞ እገዛላቸዋለሁ ብሎ ያንን ነገር ቃል ገብቶላ ይችላል እሱ ይሄንን ነገር ሁሉ የሚያደርገው ከዚህ በፊት እኔ ተቸግሬ ተሰማ ውለታ ውሎልኛል በሱ ምክንያት ነው እዚህ ደረጃ ያደረስኩት ብሎ ተሰማ ያኔ ለሱ ያደረገለትን ነገር እንደ ውለታ ምላሽ ነው አሁን እነሱን እያገዛች ያለው እዚህ ጋር ደግሞ ኑሐሚን እንደዚህ አዝና ከፍቅረኛዋ ጋር ማስታረቁ አይቀርም ማለት ነው ወይዘሮ ገነት ደግሞ ይሄንን ነገር ሰምታለች ለይኩን ቤት ተከራይቶላቸዋል እናም ደግሞ ያንን ቤት መልሶ ሊገዛላቸው ነው የሚለው ነገር ከኤደን ከልጇ ሰምታለችና አሁን እሷ እያደረገች ያለችው ተሰማ ባሌ ነው ህጋዊ ባሌ ነው ስለዚህ ታርቀን አንድ ላይ እንኖር እያለቻቸው ነው ስለዚህ ታርቀን አንድ ላይ እንኑር ብላ ዛሬ እንደውም ወደ ቤት መጣ ኑሐሚንን ያንን ነገር ነግራት ነበር ማለት ነው። ኑሐሚን መጀመሪያ ራሱ ከዛ ቤት ሲወጡ ከራሳቸው ቤት ያኔ አራጣ በዳሪው ሲያስወጣቸው ሁላችንም ተለያይተን ችግር ላይ ከምንወድቅ አንድ ቤት ተከራይተን አብረን እንኑር ብላ ኑሐሚን ያኔ ይሄንን ሀሳብ ስታቀርብላት ገነትና ኤደን ያንን ነገር በጭራሽ እንደማይስማሙና ዛሬ ኑሐሚን እንዳለችው ማነው ከአንቺ ታማሚ አባት ጋር አንድ ላይ የሚኖረው ብላ እነሱን ተጸይፎ ለብቻ ተገንጥሎ ኑሮ ነበር። ዛሬ ደግሞ እነሱ የተሻለ ቤት ገቡ ወይ ደግሞ ቤት ሊገዛላቸው ነው የሚለውን ነገር ከሰማች በኋላ ገነት ቤቱን አፈላልጋ መታ ከተሰማ ጋር አንድ ላይ ለመኖር እያሰበች እንደሆነና እንደውም ተሰማ ባሌ ነው፣ የት ነው ያለው፣ በመሃል ትንሽ ተኮራረፍን እንጂ አልተለያየንም እኮ ብላ እዛ ቤት ድጋሚ መኖር እንደምትፈልግ አሳውቃለች ማለት ነው። እሷ ከዚህ በፊትም ጥቅም እንደምትፈልግ ግልጽ ነው። አሁን ላይ እያለች ያለችው እንደውም ቤት ሊኖረን ነው በቃ ብላ አንድ ላይ ለመኖር እያሰቡ ነው ማለት ነው። ግን ደግሞ ክፋታቸው አሁንም ያወራሉ፣ ቁጭ ብሎ ከኤደን ጋር ስለ ክፋታቸው። ኤደን እንደውም መጀመሪያ ቤት ስታሳያት እንደውም፣ አንቺ እዛ ቤት ከገባሽ እኮ ያቺ ልጅ ታቀጥ ይልኛለች ወይ ደግሞ ታናድ ለች ብላ ኑሐሚን ላይ የምታደርገውን ክፋት እናቷ እንድትቀጥል ያንን ነገር እየመከረቻት ነው ማለት ነው። ምናልባት አይታወቅም ተሰማ ደግሞ ይሄን ነገር ከሰማ ሊቀበላቸውም ላይቀበላቸውም ይችላል። በእርግጥ እሱ ተቀይሟቸዋል ለይኩ ነው እንጂ ደጋግሞ ቤተሰቦች ናቸው የፈለገ ነገር ቢሆን ይቅርታ አድርግላቸውና አንድ ላይ ኑሩ ብሎ እሱን እየገፋፋ ያለው እንጂ ተሰማ በእርግጥ በነሱ በጣም ተናዷል። በጣም ተስፋ ቆርጦባቸዋል ማለት ነው። ሌላው ነገር ደግሞ የዝናሽና የዳግም ጉዳይ ነው። ዝናሽ አሁንም ጭንቀቷ እየቀጠለ ነው። ዳግም ከዛ ቤት እንዲወ ዛሬም ደጋግማ ብትነግረውም ዳግም ደሞ ያንን ነገር እንደማይፈልግ በተለይ ደግሞ ዛሬ ናሆም ድርጅት ውስጥ የሆነ ቦታ አግኝቷል፣ የስራ ድርሻ አግኝቷል የሚለውን ነገር ሲሰማ እኔም ያንቺ ልጅ እንደመሆነ የሆነ ድርሻ ይገባኛል ብሎ ከእናቱ ንብረት የሆነ ነገር ተካፋይ መሆን እንደሚፈልግ ነግሯታል ማለት ነው። ዝናሽ እንደውም መጀመሪያ ላይ ልትሎ የፈለገው ለካ መጀመሪያ የመጣሁ የኔን ንብረት ፈልገህ ነው ብላ እዛ ጋ በነገር ልትነካው ብትሞክርም ዳግም ደግሞ ዋናው የእሱ ፍላጎት እዛ ቤት ያሉ ቤተሰቦች እንዳለ እኔ ወንድማቸው እንደሆንኩ ማወቅ አለባቸው ብሎ ዝናሽ የራሷ ይሄ እኮ ልጄ ነው ከሌላ ቦታ የወለድኩት ልጄ ነው ብላ የራሷን ገበና መላውን ቤተሰብ አስቀምጣ እንድትናገር ይፈልጋል ማለት ነው። ዝናሽ ደግሞ ይሄ ነገር ከሆነ ቤተሰብ ይበታተናል፣ ትዳሬ አደጋ ላይ ይወርቃል የሚለው ነገር ስላሳሰባት አሁንም እሱን እያታለለች ያለችው የምትፈልገውን ነገር እኔ ያደርግልሃለሁ፣ ወደ መጣህበት ሀገር ተመለስ፣ ከዛን እኔ ደግፋለሁ ወይ ደግሞ ገንዘብ እልክልሃለሁ ብትለውም ዳግም ደግሞ ይሄንን ነገር መቀበል አይፈልግም ማለት ነው። ኤሚ ደግሞ አሁን ላይ ዳግምን እያየች ያለችው በሌላ አይኗ እያየች ነው። ከዚህ በፊት ኤርሚያስን ስታየው እንደ ነበረ ማለት ነው። ዳግም በዚህ ነገር ራሱ ዝናሽን እያስፈራራት ነው። አንቺ ይሄንን ነገር ወይ ደግሞ የኔና የአንቺ ማንነት ለሁሉም ቤተሰብ ካልተናገርች እንደውም ኤሚን ቀርባት አለ በጣም ከእሷ ጋር እግባብ ባለው ብሎ ሌላ ጥያቄ እየፈጠረባት ነው ማለት ነው። አሁን ላይ ዝናሽ በጣም ተጨንቃለች። እንዴት ነው የማደርገው የሚለው ነገር በጣም ጥያቄ ሆኖባታል ማለት ነው።